አልቅበት ማለት ነው። እኛ ዶሮ ብቻ የሚሰራ ነው። አሁን ጣል አለ ዶሮ አለ አይደል? አዎ፣ ያልቅበት በይ ይላል። አላረዱም እንደ ይሉ በል። አንቺ ጎረቤት እንደ ይላል። አዎ፣ በል አዎ። ኧረ እንዳታዋርጅ። አላዋርጅም፣ በል

እንግዲህ እንደዚህ ባህላችንን ድምቅ ፍት አርግል እርጥብ ነገር ስጠን፣ ፈጣሪ እንደዚህ ያለ እሱ ማናለን። እኛ ለፍተን ግረን ለምናገኘው፣ እናቴ በፀሐይ ተቃጥለን እናቴ፣ እውነት ነው ምቀኛ ሸረኛ አው ምቀኛውን ሸረኛውን ነገር የሚሰራውን አጥፋለን ሸንኮለኛን፣ ሀገራችንን ሰላም አድርግልን። አይ አልቅበት ስማማ፣ ስማኝ፣ የዛሬ ዓመት ማለት ነው፣ የዛሬ ዓመት ብዙ ሰው ነበረ፣ ዘንድሮኔ እናንተ ብቻ ሆነ።

ስ የዛሬ አይነት ብዙ ሰው ነበር። ያው እንግዲህ ምን ታደርገለሽ ጊዜው ነው። ቃል ያዘልቀል ምን ነው የዛሬ አይነት ብዙ ሰው ሰው ደግሞ ሰው ነው የሚያደምቀው ደግሞ ቀደም ብዬ

ታላቅ እንግዲህ ወጉ ነው። እግዚአብሔር ስጥልኝ። አይ ምንም ችግር የለህ። እንኳን አደረሰልኝ። አሜን አሜን። አልኪ እንኳን አደረሰልኝ። ጥሩ ነገር ነው። ለነገሩ አንቺ

አያቴ ምን የምን አለመሰለሽ ማንን ደራስ ማን እንደራስ የሚባል በሬ ነበረዋል። አሁን አንቺ አሁን ባአስከፋሽ ብሰዶሽ የማይከፋሽ ፍጥረት ነው። ረ ለምን ብዬሽ ለምን ብዬ እኔ ሴጣን አደለ በማ እንደሱ አይደለም። ቆይ አንጪ ልፍታልሽ፣ እንዴት እንደተበተብኩት እኔ ሌላ ነገር ደግሞ ማለት ነው። አለምጌወይ ዶሮ ወርደን እንዴት እናርግ ብለን ነበር በእናትሽ አሁን ዶሮ ሁሉ አዘጋጅተን ነበር እኮ አርደን ሁሉ እንትን ብለን ነበር። ምን ልታወጣ ነው ምስጢር እንዴ? ምንድን ነው የምትይው? ምስጢር አውጪ አውጪ እንጂ ምን ዶሮ ነው። አረፍት በላ፣ አረፍት በላ እንዴ። ምስጢሩ አይ፣ ዛሬ ሰላምታ ሰጥተዋል። በጣም ያመጣው ስራ ምክንያት ዛሬ እኮ ብቻ

አንቺ ገልቱ ምንድን ነው የምትይው? ገልቱ ነሽ አይና እንዳለ የመሰለ ዋ ዛሬ በዓል ነው። እሺ ዛሬ ዛሬ የለኝም እዛ ጌታዬ ጊዜ ማየና ክብሬ እናቴ ስልልህ ጊዜ ያላቴ አንቺ ነሽ እኮ አይ አይ፣ ታሪ ታሪ ነው ምንም ነገር አለምዬ፣ ሰላም ትሆንበት እሺ እንዲላታ ታሽባ። አሁን ለማንኛውም በኋላ ሁሉ ነገር እንነጋገራለን።

እና ዳቦቹ ታቅብና ቆረስ ወይ መጀመሪያ ቆይ አልቂ እየቀረን ነገር አለ። አውርደው ጀመ በመጀመሪያ በመጀመሪያ እናንተ እንግዲህ ተመልካቾቻችን፣ ቤተሰቦቻችን በውጭም ያላችሁ ና ቃልም፣ ቁጭ በይ ቶሎ ወደ ጠላው ምን ነው ሮጥሽ፣ እንደሆት ጠጡ ጠጡ። እና ያው ጠጣ አንተም። ተመልካቾቻችን እንኳን አደረሳችሁ። እኔ ቤተሰቦቼ ያው ሀሳብ ውስጥ ሆነን ነው እናንተን እዚህ ጋር የረሳናችሁ። ያለ ምክንያት አይደለም ሳናስታወሳችሁ ጠርተናለን። እዚህ ጋር ጭቅጭቁ ስለገባ ነው። እና በመላው ሀገር ያላችሁ እህት ወንድሞቻችን እዚህ ጋር የምትደግፉን የምታደንቁን የምታዝኑልን የምትራሩልን እንኳን ለጌታችን ለኢየሱስ ክርስቶስ ለመድኃኒታችን ለትንሳኤው ለትንሳኤው በዓል አደረሳችሁ አሜን እንኳን አብሮ አደረሰን ይልሃል በሀገር ውስጥ ያላችሁ እንኳን አደረሳችሁ እና ይቅርታ አድርጉልን ያው እዚህ ጋር ቴንሽን ሆነን ነው ስንጨቃጨቅ ቤተሰቦች እንግዲህ ዘንድሮ ብቻችንን ልንውል ነው። ዓለምዬ የለችም። የዛሬ ዓመት ብዙ ጓደኞቻችን ነበሩ። ዓለምዬ ነበረ ፏ ብለን ብዙ በቃ ጫወታ ነበረ እና ዘንድሮ እናሱ ብቻ በውሃ ችስያን እየጠጣን ኳስ እየተጫወትን ነበረ መለዛ ነው ማለት ሰውም ቢመጣ ጠላ ስሰጡ ዳቦ ቆርሳቸው ስሰጡ ነው ደስ የሚለው። ያለውን ይህንን ብርጭቆ ተካፍለን ስንውል ነው እኛ ግን ምንም ድንገት ነው የመጣ ነው እና ከእናቱ ጋር ምንም አላዘጋጀንም እና በርሴን እንኳኳ ጨንቆኝ፣ እኔ እንደውም አልጋ ላይ ወጥቻለሁ እና ለዛ ነው እንኳን አደረሳችሁ ያላል ነው። እንኳን አደረሳችሁ የእሷንም ኑሮ ህይወቷ እንደዚህ ሰፕራይዝ የሚያደርጋት ሰው ይዘዝላት፣ የሚያስደስትሽ ሰው ይዘዝልሽ። የምንወዳቸው ገብርኤል፣ ድንግል ማርያም፣ አቤ ይዘዙልሽ። ጠዋት ማታ የምንጠራቸው የምንለምናቸው የቃል ቤተሰቦች ደግሞ እናመሰግናችኋለን። ስናጠፋ ምከሩን በቃኛ ደግሞ ምንም ነገር ከማድረግ ወደ ኋላ እንልም። አንደኛ ኑሮ የኑሮ ውድነት ነው የሚያነጫንጨን። እሺ እንግዲህ እኔ ደግሞ እንኳን አደረሳችሁ በሙሉ ዓለም ላይ ያላችሁ በውጭም በሀገር ውስጥ ያላችሁ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ሰላማችሁ ብዝት ይበል። እናንተም እንደዚህ መጥታችሁ ከነ ቤተሰቦቻችሁ እንድተሰብስበን እንደዚህ እንድናከብር ያድርገን። ሁላችሁም በየትም ያላችሁት ቤተሰቦቻችን ናችሁ እንግዲህ እነዚህ ጨቅጫቆች ሲጨቃጨቁ ቪዲዮውን አይቼ ባዶ ቤት አይውሉም ብዬ ከዛ ተነስቼ ደግሞ ከሱሉልታ እንዳገሬ ብታዩት እሱን ቪዲዮ ላይ አላወጣም ብዬ ነው እንጂ አዝዬ ነው የምታወት። ለምን አልተመቸኝም፣ እና ለዛ ነው ሰላማችሁ ብዘት ይበልልኝ። እንወዳችኋለን። ያው ዳቦ ቁረስ አያልቅም እና ምያንቺ ሚን እናስበሽ አውዳመተን ብለሽ አስበሽ እዛ እዚህ ደስ ተሸክምሽ በመጣትሽ እኔ እውነት በጣም ይከብዳል። ፈጣሪ እንዶ ሸክምሽን ያቅልልልሽ። አሜን አሜን። ወንድሜ እዚያዊ ፈጣሪ ፈጣሪ ቤተሰቦችሽን ይባርክልሽ። አሜን አሜን አሜን። እድሜሽን ያስረዝመው። አሜን አሜን አሜን። መቼም ከጎናችን ነሽ። እውነት ከዚህ በላይ ቃላት ያጠረኛል። ያልቅበት ማለት ነው እኛ ዶሮ ብቻ እንሰራ ነው። አሁን ጠላ አለ፣ ዶሮ አለ፣ ዳቦ አለ አይደል ያልቅበት በ ይላል አላረዱም እንደ ይለ በላም ጎረቤት እንደ

ያደርግልን አሜን። ተሳስበን እንደተዋደር ተሳስበን፣ አዎ የድሮ ባህላችንን ያንጣልን አሜን፣ አሜን። ሳተንገበታ የምንቋደስበትን ያን ዘመን ያንጣልን፣ አሜን። በቃ ልቅ ቁጭ አድርገውና ቁረሰው። ለእናንተን ፍቅር ይስጣችሁ፣ ልጅ ይስጣችሁ፣ ውለዱ፣ ክበዱ። እንደው የተዋደደ የተስማማ ፍቅር ይስጣችሁ፣ ያጣጥማችሁ። እሺ ቁረሰው።